ሰላም ጤና ይስጥልኝ የቻናሌ ቤተሰቦች የዕለቱን አጫጭር ሰበር መረጃዎች የማስደምጣቸው ይሆናል። የመጀመሪያው መረጃ ስናልፍ በጣም የሚያሳዝን ሰበር መረጃ ተሰምቷል። በሊቢያ የባህር ዳርቻ 61 ስደተኞች አስከሬን መገኘቱ ተገልጿል። በሌላ ዜናችን ደግሞ ግብፅ የውሃ ደህንነቷን ለማስጠበቅ አስፈላጊ እርምጃዎችን ተወስዳለች ሲሉ ፕሬዚዳንት አልሲሲ ገልጸዋል። እነዚህን ሰበር መረጃዎች የማስደምጣቸው ይሆናል። እስከ መጨረሻው አብራችሁ ይቆዩ። የሊቢያ ባለስልጣናት ባለፉት ሁለት ሳምንታት ብቻ በአገሪቱ ምዕራባዊ ባህር ዳርቻ የ61 ስደተኞችን አስከሬን መገኘቱን አስታወቀ። በሊቢያ ጤና ሚስ ሚኒስተር ስር የሚተዳደረው የድንገተኛ ሕክምና እና ድጋፍ ማዕከል አስከሬኖቹ የተገኙት በቱኒዚያ ድንበር አቅራቢያ ከዙዋራ እስከ ራስ ልጃር ባሉት አካባቢዎች ነው ብሏል። ማዕከሉ ቅዳሜ ዕለት ባወጣው መግለጫ ላይ ሁሉም አስከሬኖች የሕገወጥ ስደተኞች ሲሆኑ የሦስት ሰዎች አስከሬን የተገኘው በሜሊታህ፣ የ12ቱ ደግሞ በዙዋራ ነው ብሏል። ሮይተርስ የዜና ወኪል ተጨማሪ የ34 ስደተኞችን አስከሬን በዙዋራ፣ አቡ ካማሽ እና ሜሊታህ መገኘቱን ማዕከሉ ጠቅሶ ዘግቧል። እስካሁን ድረስ የ12 ስደተኞች አስከሬን ሲቀበር የቀሪዎቹ ደግሞ ለምርመራ እና ማን መሆናቸውን ለመለየት ወደ አስከሬን ማቆያ ክፍል መላኩን ባለሥልጣ ጣናት አስታውቀዋል። በማዕከሉ በተረጋገጠ ፌስቡክ ገጹ ላይ ያጋራቸው ምስሎች የህክምና ቡድን አባላት ከባህር ዳርቻዎች አስክሬኖቹን እየሰበሰቡ በነጭ ፕላስቲክ ውስጥ ሲያስቀምጡ ያሳያል ብለዋል። ይህ አሳዛኝ ዜና የተሰማው ዓለም አቀፉ የስደተኞች ድርጅት መስከረም አጋማሽ ላይ ሰባ አምስት ሱዳናውያን ስደተኞችን ያሳፈረች መርከብ ከሊቢያ የባህር ዳርቻ ከተነሳሽ በኋላ በሰዓት በመያያዟ የተነሳ ቢያንስ ሀምሳ ሰዎች መሞታቸውን ካስታወቀ በኋላ ነው። ሊቢያ ከአፍሪካና ከመካከለኛው ምስራቅ መጥተው ወደ አውሮፓ በባህር ለማቋረጥ ለሚፈልጉ ህገወጥ ስደተኞች ቁልፍ መሸጋገሪያ አገር ናትም ብለዋል። የዓለም አቀፉ የስደተኞች ድርጅት በአሁኑ ወቅት በሊቢያ ከ45 ሀገራት የመጡ 9000 ስደተኞች እንደሚኖሩ ይገመታል። እንደ አውሮፓውያኑ አቆጣጠር በ2011 መሐመድ ጋዳፊ ከስልጣን ከተወገዱ አንስቶ አገሪቱ ወደ ለየለት አለመረጋጋት ውስጥ ገብታ ቆይታል። የባህር ዳርቻዎቿም የበርካታ ስደተኞች ኔት እየቀጠፈ የህገወጥ መተላለፊያ ዋና መስመር ሆኖ እያገለገለ ይገኛል። ኢትዮጵያ በአባይ ወንዝ ላይ ገንብታ ካስመረቀቸው የህዳሴ ግድብ አንጻር ግብጽ ብሔራዊ ጥቅሟንና የውሃ የህዋ ደህንነቷን ለማስጠበቅ አስፈላጊ የሆኑትን ሁሉንም እርምጃዎች እንደምትወስድ ፕሬዚዳንት አብደል አልሲሲ ተናገሩ። ፕሬዚዳንቱ ኢትዮጵያ ታላቁ የሕዳሴ ግድብን በማስተዳደር ላይ የተከተለችው ባለው ኃላፊነት የጎደለው አካሄድ ላይ አገራቸው እጇን አጣጥፋ ትመለከትም ብሏል። አልሲሲ በዋና ከተማው ካይሮ ለተካሄደው ስምንተኛ የውሃ ሳምንት ሰብሳቢዎች በቪዲዮ ባስተላለፉት መልእክት ግብጽ ዲፕሎማሲና ዓለም አቀፍ ተቋማት በይበልጥ በተባበሩት መንግስታት ድርጅት ላይ መተማመኗ እንደ ድክመት መቆጠር የለበትም ብለዋል። ግብጽ ታላቁ የሕዳሴ ግድብ ከአባይ ወንዝ የምታገኘውን የውሃ መጠን ይቀንስብኛል ስትል አጥብቃ ስትቃወም የነበረ ቢሆንም ፕሬዚዳንቱ ውድለት ባደረጉት ንግግር ላይ ባለፉት ሳምንታት በሱዳን ውስጥ ለተከሰተ የጎርፍ መጥለቅለቅ የኢትዮጵያ ግድብ ተጠያቂ አድርገዋል። ኢትዮጵያ ግድቡ ተገቢ ባልሆነ ሁኔታ እያስተዳደረችው በመሆኑ ባልተመጣጠነ የውሃ ፍሰት ምክንያት ባለፉት ቀናት በሁለቱ የታችኛው ተፋሰስ ሀገራት ውስጥ ጉዳት ደርሷል ብለዋል። ፕሬዚዳንቱ በንግግራቸው ላይ ከግድቡ ምርቃት ከጥቂት ቀናት በኋላ የተከሰተው ነገር በግድቡ የስራ ሂደት ላይ ህጋዊ አሳሪ ስምምነትን እንዲደርስ ያቀረብነውን ጥያቄ ትክክል መሆኑን የሚያሳይ ማስረጃ ነው ብለዋል። አልሲሲ ኢትዮጵያ የታችኛው ተፋሰስ ሀገራትን አስቀድማ ሳታሳውቅ ወይም ሳትባበር አልሲሲ ኢትዮጵያ የታችኛው ተፋሰስ ሀገራትን አስቀድማ ሳታሳውቅ ወይም ሳትተባበር ወጥነት የሌለው ውሃ ትለቃለች ሲሉ ወንጅለዋታል። የኢትዮጵያ ውሃና ኤነርጂ ሚኒስቴር ግብፅ ህዳሴ ግድብ በአግባቡ አለመተዳደሩ ምክንያት የተለቀቀ ውሃ በሱዳን ጎርፍ እንዳስከተለ በመግለጽ ከዚህ በፊት ያወጣችው መግለጫ በሐሰት የተሞላና ተንኮል አዘል በማለት ውድቅ ማድረጉ ይታወሳል። ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብፅ ውስጥ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያደርስ ይችል እንደነበር በመግለጽ ወቅቱ ምላሽ ሰጥቷል። አልሲሲ ሀገራቸው የወሰደቻቸውን የዲፕሎማሲ እርምጃዎች የጥንካሬ መገለጫ የብስለትና በንግግር የማም የናይል ተፋሰስ ሀገራትን ፍላጎት አደጋ ላይ ሳይጥሉ ለመጠበቅ የተደረገ መሆኑን አክሏል። የግብፁ ፕሬዝዳንት ድርቅና የውሃ መጥለቅለቅ በሚኖርበት ወቅት የውሃ አለቃቀቅን ለመቆጣጠር የሚያስችል አሳሪ የሆነ ስምምነት በሁለቱ የታችኛው ተፋሰስ ሀገራት ያካተተ ስምምነት እንዲኖር የጠየቁ ሲሆን በላይኛው ተፋሰስ ሀገራት የእድገት ፍላጎትና የታችኛውን ተፋሰስ ሀገራት ከጉዳት ለመከላከል በሚኖር ሚዛን መካከል ብቻ ብቸኛው አማራጭ ነው ብሏል። ፕሬዚዳንቱ ግብጽ በአባይ ወንዝ ላይ የሚኖርን የተናጠል እርምጃዎችን የማትቀበለው ዓለም አቀፍ አሰራሮችና ስምምነቶችን ወደ ጎን ስለሚል፣ የተፋሰሱ አገራትን ፍላጎት ስጋት ላይ ስለሚጠል፣ እንዲሁም የፍትህና መረጋጋት መርሆችን ዝቅ ስለሚያደርግ መሆኑን በንግግራቸው ላይ አንስተዋል። ልማት የአንድ አገር ብቻ ጉዳይ አይደለም፣ ያሉት አልሲሲ የወንዙ ህዝቦች የጋራ በሆነ ኃላፊነትና በትብብር ብቻ ሊጠበቅ የሚችል መብት ነው፣ የተናጠል እርምጃ አይደለም ብለዋል። በህዳሴ ግድብ ግንባታው ለ14 ዓመታት በተለያዩ ዙር የተደረገውን ድርድር ፕሬዚዳንቱ የሁሉንም ፍላጎት ከግምት ያስገባ አሳሪ ህግና በመብቶችና በግዴታዎች መካከል ሚዛን የጠበቀ አስገዳጅ ስምምነትን ታሳቢ ያደረገ ፍታዊና ብልሃት የተሞላው የዲፕሎማሲ መንገድ እንደነበር ተናግረዋል። ፕሬዚዳንቱ በንግግራቸው ካይሮ ኢትዮጵያ ያስቀመጠቻቸውን የልማት ግቦች የሚያሟሉ በርካታ ጥሩ ቴክኒካዊ አማራጮችና የሁለቱ ሁኔታችን የተፋሰስ ሀገራት ጥቅም የሚያስጠብቅ ሀሳብ አቅርባ እንደነበር ጠቅሰዋል። ነገር ግን እነዚህ የግብፅ አማራጮች የፖለቲካ ፍላጎት ባለመኖሩና በጠባብ የፖለቲካ ሀሳቢዎች የሚመራ የተናጠለ ሰውነታን የመጫን ፍላጎት ብቻ ሊገልጽ በሚችል ግትርነት ተቀባይነት ሳያገኝ ቀርቷል ብለዋል። አልሲሲ ወንዙ የሁሉም የተፋሰሱ መንግስታት የጋራ ንብረትና በብቸኝነት ሊያዝ የማይችል የጋራ ሀብት ነው በማለት በናይል ላይ ብቸኛ የሉዓላዊነት ሀሰተኛ ይገባኛል ጥያቄ ተቀባይነት እንደሌለው አመልክቷል። ግብጽ በዓለም ላይ የውሃ እጥረት ካለባቸው ሀገራት መካከል መሆኗን የጠቀሱት ፕሬዚዳንት አልሲሲ ከሀገራቸው መቶ ሚሊዮን ሕዝብ ዘጠና ስምንት በመቶ የውሃ ፍላጎታቸውን የሚያገኙ ከአባይ ወንዝ መሆኑን ጠቅሰው የሕልውና ጉዳይ ነው ሲሉ አስቀምጠውታል። ፕሬዚዳንቱ አክለውም ሀገራቸው በአባይ ወንዝ ጉዳይ ላይ ስትከተል የነበረው ዲፕሎማሲያዊ መንገድ የደካማነት ምልክት አለመሆኑን በመጥቀስ ነገር ግን ኢትዮጵያ እየተከተለችው ካለው አካሄድ አኳያ ዝምታ እንደማትመርጥና ጥቅሟን ለማስከበር አስፈላጊ ያለችውን እርምጃ እንደምትወስድ በድጋሚ ተናግረዋል አልሲሲ ድንበር ተሻጋሪ ወንዞች የተፈጠሩት ዜጎች ሊከፋፈሉ ሳይሆን ለውህደትና ለትብብር ድልድዮች እንዲሆኑ ነው ብለዋል። የውሃ ደህንነት ቅንጦትና ዘላቂ ልማት አማራጭ አይደለም ካሉ በኋላ እነሱ ሊጠበቁ የሚችሉት በዓለም አቀፍ ሕግ በጋራ ጥቅምና ሁሉንም ተጠቃሚ በሚያደርግ መርህ ላይ በተመሰረተ ፍትሐዊ አጋርነት ብቻ ነው ሲሉ ተናግረዋል። ግብጽና ሱዳን በታላቁ ህዳሴ የግድብ አስተዳደርና የውሃ ሙሌት ላይ ለዓመታት ድርድር ያደረጉ ሲሆን ሁሉንም የሚያስማማ መቋጫ ላይ ሳይደርሱ የግድቡ ግንባታ ተጠናቆ ስራ ጀምሯል። ግብጽ በአፍሪካ ግዙፉ የሆነው ግድብ ጉዳይ ባለፉት ዓመታት ለተባበሩት መንግስታት ድርጅት ለአፍሪካ ህብረትና ለአረብ ሊግ በማቅረብ በኢትዮጵያ ላይ ጫና ለማሳደር ሞክራለች። በዓለማችን በርዝመቱ የሚታወቀው የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ሲሆን የወንዙን አብዛኛው ውሃ የምትጠቀመው ግብጽ በኢትዮጵያ የተገነባው ግድብ በበላይነት ስትጠቀምበት የነበረውን የውሃ መጠን ያሳጣኛል የሚስ ስጋት ፈጥሮባታል። ግብጽ በአውሮፓውያኑ 1959 የተፈረመውና አብዛኛውን የውሃ ድርሻ የሚሰጣትን የቅኝ ግዛት ስምምነት በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይነት ለብቻዋ የመጠቀም ፍላጎት በማለት ኢትዮጵያ ይህ ሁኔታ መለወጥ እንዳለበት ትከራከር ቆይታለች። ኢትዮጵያ በአባይ ወንዝ ላይ ያላት ድርሻዋን ባረጋገጠ መልኩ ፍትሐዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደረስ እና ግንባታው የግብፅን የዋደንነት ላይ አደጋ እንደማይጥል በተደጋጋሚ ገልጻለች። ለዕለቱ ያዘጋጀሁላችሁ ሰበር መረጃዎች እነዚህን ይመስሉ ነበር። እንደነዚህን ሰበር መረጃዎች ማግኘት የምትፈልጉ ከሆነ ሰብስክራይብ ማድረጋችሁን አትዘንጉ። ስለተከታተላችሁኝ አመሰግናል።